በጋሻው የተሾመ ረዘም ያለ ቀጭን ነው። ሳቂታ ዐይኖችና ለስላሳ ወይም ለስለስ ያለ ፊት ያለው፣ አንድ ጊዜ ያየው ሰው ጠባይ መልካም መሆኑን ያስባል። እርግጥ ረጋ ያለና ትሑት ነው። ከሰው ለመግባባት የማይቸገርና ተጫዋቹነቱም ተወዳጅ አድርጎታል። ከተወሰነ ጊዜ በኋላ ግን ያልተለመደ ጸባይ አምጥቷል። ዝምታ ካበዛ መክረቡን የቅርብ ወዳጆቹ ተረድተዋል። ሳይታወቅበት በጥቂት መለወጡን ለመረዳት ቢዘገዩም ምንም ሳይነግራቸው መገመትም አልተቸገሩም። ምን ሆነሃል? ምንም። ዝምታ እንዳበዛህ ይታወቀሃል። እኔ እንጃ። ድንገት በጨዋታ መሃል በሀሳብ ጭልጥ ትላለህ። እኔ በዚያ ላይ ዐይኖችህ አንድ ቦታ ላይ ተክለ ከንፈርን ትመጣለህ። ሀሳብ ገብቶኝ ይሆናል። ይሆንከው ነገር አለ። ምንም የለም፣ ምንም የለም። ደህና ነኝ። ደኗ አሉ ቻው። ከዚህ በላይ እንዳይጠይቁት ተለይቶ ይሄዳል። ምን እንደገጠመው ባይነግራቸውም ወይም ባይገባቸውም አንድ ነገር ውስጡ እንዳለ ግን ተረድተዋል። ብቻው መሆን ይፈልጋል። ወደ ሙዚቃ የሚያደላ ይመስላል። ከወትሮ በተለየ በጥሞና ነገሮችን ያዳምጣል። ሐሳብ ከመስጠት ይቆጠባል። አንድ ነገርም ተገነዘቡ፣ በቀን ሁለቴ ልብሱን እንደሚቀይር። ከዚህ በፊት ራሱን የጣለ ባይሆንም ሽቅርቅር ማለት መጀመሩን ያስተዋሉት ዘግይተው ነው። ጠዋት አምሮበት ይወጣል፣ ምሽት ላይ ደግሞ በሌላ አለባበስ ደምቆ ይመለሳል። የት እንደሚሄድ ግን አይታወቅም። ሰወር ብሎ ወደሚሄድበት ይገሰግሳል። በጋሻው ተሾመ ከታዩበት ለውጦች መካከል የእሁድ ውሎ አንዱ ነው። ቀድሞ ዕለተ እሁድን የሚወድበት ብዙ ምክንያቶች ነበሩት። ቤተ ክርስቲያን ይሳለማል፣ ሬዲዮ ያዳምጣል፣ ዘመድ ይጠይቃል፣ ወደ መዝናኛ ስፍራዎች ይሄዳል። አልፎ አልፎም ቲያትር ይመለከታል። ብዙ አስደሳች ልማዶች ነበሩት። አሁን ግን ያ ስሜት ጠፍቷል። ከቀናት ሁሉ እሁድ ከባድ ከሆነበት ቆየ። የተለየ ነገር አድርሶበት አይደለም። ከሰንበት የተኳረፈው ዓይኑ የተራበውን ስላስቀረበት ብቻ ነው። ሰንበት የሚከብደው ሰኞ ስለሚርቅበት ነበር። በእሱ ምትክ ድሮ የሚጫነውን ሰኞ መውደድ ጀምሯል። የእሁድ ቀን አይገፋም። የሰኞው ሌሊት ቶሎ አይነጋም። ምናላ አብዮታዊ መንግሥት እሁድን የሥራ ቀን ቢያደርገው፣ ሳምንቱ ሙሉ ሥራ ቢኖር፣ መሥሪያ ቤት ባይዘጋ ይላል። አልገፋ ብሎት ምድር ያለው ቀን እርግጥ ሰውን አፍቆ እንጂ የሥራ መንፈስ ኖሮት አልነበረም። ሰኞ ሲነጋ ማልዶ መንገድ ዳር ይገኛል። ሰው ከማይታጣበት ፌርማታ አጠገብ ተጠግቶ ወደ ታች እያየ እሱ ግን አይሳፈርም። ከተሳፋሪዎች መሃል ሆኖ ወደ ታች አዘቅዝቆ እያየ ለረጅም ሰዓት ይቆማል። ጉዳዩ ከመንገደኛ ጋር ብቻ ስለሆነ ነው። አንዲት ጠይም እንቁ ሰፈሩን አቋርጣ ወደ ላይ ትመጣለች። ምሽት ሲቃረብ ደግሞ በመጣችበት መንገድ ትመለሳለች። መንገዱ ላይ ተከስታ እስኪያት ይናፍቃል። በቀን ሁለቴ የአይን ረሃቡን ካልሞላ ሰላም አያገኝም። በተለይ ደግሞ የሰኞን አፍቆት ብርቱ ነው። ምክንያቱም እሁድ የሚባል ደንቃራ ቀን ከፊቱ ስላለበት ቅዳሜን እንደምንም ችሎ ያሳልፋል። የሰኞ አዜማ ግን ከአቅም በላይ ነው። ቢሉትም ቢሉትም አይገፋም፣ በፍጹም አልሄድ ይለዋል። ጊዜ ወደ እሁድ የሚበረው በጥንቸል እግሮች ሲሆን የእሁድ ኮቴዎች ግን የኤሊ ናቸው ብሎ ያስባል። ተለቅ ያለና የዘመኑን ፋሽን ጌጠኛ ዲስኮ ሰዓቱን ደጋግሞ ይመለከታል። ሰዓቱን ባለማመንም ደጋግሞም ሰዎችን መጠየቁ አይቀርም። ቀርፋፋ እሁድ፣ ተናፋቂው ሰኞ፣ የተራቡ አይኖች፣ የናፈቀ ልብ። የበጋሻውን ልብ የሰረቀች ከቶ ይች ሴት ማን ትሆን? ሰንበት እርምጃው ባይገታም እንደምንም ተገፍቶ እልሁን አስጨርሶ ምሽቱ ሲቃረብ ፀሐይ ወደ ማደሪያዋ ስትጣደፍ፣ አድማሱ ጫፍ ስትደርስ ውበቷን በተመስጦ ያደጋል። ወርቃማ ጨሯን ስትበትን አንድ ውብ ፊት ይታየዋል። ደማቅ ብርቱካናማ ቀለሟ ሲፈካ የውቢቷን ጉንጮች ይመስሉታል። ስታፍርና ደግሞ ጉንጯ ላይ ብትን ሲል የምሽቷ ፀሐይ ውብ የሆነችበት ወይም ውብ የሰነባት ቀለማቶቿ ጥልቅ ሀሳብና ናፍቆት ውስጥም ይከቱታል። በቀናችው ወይም ፍንትው ባለችው ፀሐይ ውስጥ ዛጎላማ አይኖች፣ አዙሮ የሚደፉ ጥርሶች፣ ስርጉድ የሚሉ ጉንጮች። ሁልጊዜም የእሁድ ምሽት ሲቃረብ እግሮቹ ከሰፈሩ በላይ ወዳለው ኮረብታ ያመራሉ። ይህን ትዕይንት ለመመልከት አፋፍ ላይ ቆሞ ወደ ማዶ ወደ ወዲያኛው ጋራ አይኑን ይልካል። በፊት የፀሐይን ግባት አጣጥሞ ለማድነቅ ምክንያት አልነበረውም። አይኖቹ በእግረኛ ውበት ከተለከፉ በኋላ ግን ተፈጥሮንም ማድነቅ ጀምሯል። ፍቅርና የተፈጥሮ ውበት ቁርኝት ቢኖራቸው ነው። አንድ ነገር አይካድም፣ እሱ ሜንን አይክድም። ኮረብታው ላይ የሚወጣው ስለ ፀሐይ አድናቆት ሲል አለመሆኑን፣ እሁድ መንገዱ በማትከሰተው ከሰተው ጉብል ምትክ ፀሐይዋን መሳለም የደስታው ምንጭ አድርጎታል። ስትንቀረፈፉላ መግባቷን ማስደስቶት ሳይሆን እሱም ብቻም ሳይሆን እንግዲህ ሰኞም እየተቃረበለት ስለመጣ ይመስላል። እሷ ከጠለቀች ከረጅም ጽልመት በኋላ ሰኞ ይነጋል፣ አዲስ ፀሐይ ጨሩን ትፈነጥቃለች። ያለፈውን ክረምት እሁዶች ፀሐይን ማጥቶ ስቃዩ በርትቶበት ነበር። ወደ ማታው አካባቢ ላይ ወደ ጋራው ብቅ ሳይል ማንደጃ አጠገብ እጆቹን እያንቃቃ አሳልፏል። ድንገት ግን የናፍቆቱ ማስታገሻ የውቢቱ ማስታወሻ በድርብ ደመና የታፈነችው ፀሐይ ምሽት ላይ ከተሰወረችበት ተገልጣ ካንቀላፋችበት ነቅታ ፈገግታዋን አድምቃ ደመናውን ጥሳ ብቅ ካለች በወርቃማ ቀለሟ ተዋብላ ከወጣች አፋፉ ላይ መገኘቱ አይቀርም። ሳቂቷ ጀንበር ውስጥ ዓይን አፋሯን ጉብል ያታል። ጉብሏ ግን የውብ ዳር እንደምትባል እንኳን አያውቅም። ልቡን ከነሳችው ግን ከርመዋል። ዛሬም መውድን ሲታገሉ አለን። ሰዓቱን ጠብቆ ወደ ኮረብታው አመራ። ጀንበሯን ቀድሞ ደርሷል። እነሆ ወርቃማዋ ፀሐይ ተራሮች አናት ላይ ደርሳ በደማቅ ካባና በወፍራም ሸማ ተከናድማ ንግሥት ሆና ተቀብታለች። ዛሬ ደግሞ እንዴት አምሮባታል ይላል በልቡ። ይህው ዳር ናፍቆት ጠርቶበት ይሆናል እንጂ ፀሐይ አዲስ ውበት አላበቀለችም። ፍቅራይን ይገልጣል። የአፍቃሪ ልብ ለውበት ይገዛል። ፍቅር ከተፈጥሮ ታስታርቃለች። በፍቅር የተወጋ ልብ አጥርና ሕንጻ፣ ሌላውም ነገር ይከብዱታል። ግዙፍ ነገሮች ምቾት አይሰጡትም። ገውዝ ነገሮች ለሱ ምንም አይደሉም። ቀልቡ የሚሰክነው ተፈጥሮን ሲጠጋ ነው። ጆሮ ሙዚቃን የሚያጣጥመው ልብ ሲወጋ ይሆን? በጋሻውም እንደዚያ ሆኖ አላ። የፍቅር ረቂቅ ጥበብ መግለጽ ይከብዳል። ዛሬም የወትሮውን አደረሰ። ፍልቅልቋን ጀንበር ባይኖቹ ሸኘ። ፀሐይ ብቻዋን አልነበረችም፤ የናፈቃትን ጉብልም ደርባ አሳይተዋለች። ያቺ ልጅ አንገቷን ሰበር አድርጋ የመንገዱን ጠርዝ ይዛ በዝግታ ስትጓዝ በምናዋታየችው ናፍቆቱን አስታውሳው ናፍቆቱንም አብሳው ፀሐይዋ ተሰናበተች። ጀንበር በመጨረሻው ቅጽበት ድምቅ ብላ ልትከስም ስትል በአእምሮ የፈካው ጸዳል አብሮ ተቋጨ። ጀንበር አድማሱን ታካ ከጋራዎቹ ቁልቁል ስትንሸራተት የተራሮቹ ጥላ አስፈራይ አስፈሪ ጭራቆች መስለው ታዩ። አድማሱ ጥግም ሐዘን የሆነ መሰለ። ያን ጊዜ ናፍቆቱ አይሎ ከፊል ልቡ ሐዘን ተሰምቶት ከፊል ልቡ በደስታ ተሞልቶ ቁልቁለቱን ተንደረደረ። ቤቱ እንደ ደረሰም በብረት ምድጃው ላይ ያቀጣጠለው አንኳር ከሰል የፀሐይዋን ደረት ሲመስል በመቆንጠጫ እያነሳ ገመዱን በአፉ ትንፋሽ እያራገፈ ወደ ብረት ልብስ መተኮሻውድ ማጋባት ጀመረም። አውራ ዶሮ የልብስ መተኮሻ አፉ ተበርግዶ የእሳት ፍም ይውጣል። ልብ ብሎ ሲያዩት መጋዝ የመሰለ መንጋጋውን አላቆ ወንዝ ዳር አፉን የበለቀጠ የተራባ አዞ ይመስላል። በጋሻው አንኳር ፍሙን በሆዱ ከመወጀረበት በኋላ አፉን ገጥሞ በማሰሪያው ዘለበት አጥብቆ እንዳይከፈት ለጉሞት በክብ ቅርጽ ተጠርቦ የተገጠመለትን የእንጨት መያዣ ይዞ አውራ ዶሮ ፊት ያለበትን የከሰል ልብስ መተኮሻ እጁን ቀጥ እንዳደረገ ወደፊትና ወደ ኋላ ማወዛወዝ ጀመረ። እሳቱን ለማፋምና ካውያውን ለማጋል በከሰሉ ሙቀት ብረቱ መስማቱን ሲያረጋግጥ ሮዝ አንሶላ በተነጠፈበት ጠረጴዛ ላይ የተጋደመውን ነጭ ራንግለር ሱሪና ጥቁር ሸሚዝ መተኮስ ጀመረ። ነገ ሰኞ ነው። ማልዶ ከቤት ይወጣል። ፌርማታውን ተከልሎ መምጫዋን በጉጉት ያል መድረሷን በናፍቆት ይጠባበቃል። እነሆ የተራቡ አይኖች እረፍት ያገኛሉ። የናፈቀ ልብም ይሰክናል። ሌሊቱ እንደምንም ተገፋ። ንጋት ተበሰረ። ናፋቂው መንገዱ ላይ ተገኘ። በጋሻው ተሾመ የከረመበትን ፍቅር መሸሸግ አልቻለም። ዛሬ እንደምንም ሚስጥሩን አወጣሁ ሁሉም ነገር ገላለጠው። በጋሻው በአይን ፍቅር ከተጠመደ ቆይቷል። እሷን ለማየት መንገዱ ዳር ቢቆምም ደፍሮ አላናገራትም። ብርቱ አይናፋርነቷ አፋርነቷ እሱንም አይናፋር አፋር አደረገው። የፍቅሯ ስሜት አድጎ ሲሸሽግ የኖረውን ምስጢር ገልጧል። አሁንም መንገድ ላይ ነው። ነጭ ራንግለር ሱሪውን አድርጎ ጥቁር ሸሚዝ ደርቦበት፣ በቅባት የወዛ ምጥን አፍሮ ጸጉሩን በደንብ አበጥሮ፣ ዐይኖቹን ወደምትመጣበት አቅጣጫ አልኮ አውቶቡስ ከሚጠብቁ ሰዎች መሃል ቆሟል። የውብ ዳር በሰዓቷ ደርሳለች። የአይን ረሃቡን አስታገሰ። በርቀት ተከትሎ በዐይኖቹ ረጅም መንገድ ሸኛት። ሁልጊዜም ከሥራ ስትመለስ ጠጋ ብሎ ሊያዋራት ሲይዝት ውሎ ቢያድርም አይሆንለትም። ሲፈራ ሲጀር ሲበረታ ደግሞ አንዳች አስቸኳይ አጋጣሚ እየተፈጠረ እስከ ዛሬ ቆይቷል። ካለፈች በኋላ ደግሞ ይቆጫል። ምሽት ላይ የቀን ልብሱ ላይ ቀይ ሹራብ ደርቦበት በቦታው ተገኝቷል። እሷም ስፍፍ ያለች የበጋሻውን ሰፈር እያለፈች ነው። ወደ ኋላ በዝግታ ዞር ስትል በሰው ተከልሎ ያጀባት የነበረው አፍቃሪ ደንብሮ ወደ ቀኝ ታጠፈ። አፍታ ቆይቶ ሲመለስ የሰፈር ጓደኛው ጠራው። እሱን ማዋርቶ እስኪሸኝ የውብዳር ሰፈሩን ለቃ ሄደች። ዛሬም ተጨናገፈ። ደርባባዋና መለሸጓ የውብዳር ከቅርብ ጊዜ ወዲህ አንድ ነገር ስለገባት በበጋሻው ሰፈር አቋርጣ የምታልፍበት ሰዓት ዝንፍ አይልም። ከመነሻዋ ጀምሮ ቤቷ እስክትደርስ የምትጓዝበት ፍጥነት በአረማመዷ የተለካ በመሆኑ እያንዳንዱ ቦታ ላይ የምትደርስበት ሰዓት ተመሳሳይ ነው። በይበልጥ ዘና ባለመንፈስ የምትጓዘውም ከሥራ ወጥታ ወደ ቤቷ ስትመለስ በመሆኑ ጠዋት ዐይኗን ለማየት እንጂ ለማነጋገር ማታ እንደሚሻል ተረድቷል። የውብዳርም ዘግይታም ቢሆን እንደተረዳችው የሚያደንቃትና ተደብቀው የሚያዋት የስስት ዓይኖች እንዳሉ አረጋግጣለች። ደጋጋሚ ተመልካቿን ሰረቅ አድርጋ ማየትም ጀምራለች። አታዩ የምን እንደሆነ መረዳት አላቃታትም። መጀመሪያ ሰሞን ያለች ዛሬ የለም እንዴ ትል ነበር እንደ ቀልድ። በኋላ ግን እንዳለ እርግጠኛ በመሆን ቦታው ላይ ስትደርስ ነቃ ብላ ማስተዋሏን አትተውም። ያየች ሳትመስል እያየች አጋጣሚ ፈልጋ ግራና ቀኝ ገልመጥ በማለት ታስበዋለች። አሁን ደግሞ የተለመዱ ሆኖ የሌለ የመሰላት ቀን ምን እንደሆነ ባላወቀችው ነገር ቅር ሲላት ይውል ጀምሯል። ታዲያ ለምንድን ነው የማያናግረኝ? አለች አንድ ቀን። ወዲያው ራሷን አፈረችና ሳቋ መጣ። ቢያናግረኝ የምልለው ነው ደግሞ ምን ሊለኝ ይችላል? ሰዓት ይዘሻልኝ እመቤት ማለቱ አይቀርም። አሊያስኩም የምለው አረ እኔ እንጃ ግን የምናገር አይመስለኝም። ዝም ብዬ በአንድ ቀን ባዋራው አርን ያላቅም ከፈለገ በሆነ ነገር ያስቀኝ። በአንድ ቀን ትውውቅ ልሸኝሽ ቢለኝ ግን ጥዬው እሮጣለሁ። አይ አይ ምሮጥ አሮጥም፣ ወይም ኮስተር ልበታለሁ። አረ ጉዴ! ከዚህ ሁሉ ባያናግረኝስ ግን? ከፈለገ ያናግረኝ ልጁ ዝም ብዬ ሰው ያሳዝናል፣ ፀባይ ያለው ይመስላል። እሷም ከራሷ ጋር ሞገት ገጥማለች። ማናገር ብትፈራም እንዲያናግራት እድል ባትሰጠውም ሰዓቷን ግን ዝንፍ አታድርግም። ቀድማ ብትደርስ እንዳያጣት በጣምም ከዘገየች በጣምም ከዘገየች አልፋለች ብሎ ተስፋ ቆርጦ እንዳይሄድ ስትል ሮ ዓይኗ ላይ ካረፈ ድፍና መጣችን ዛሬም ልክ በሰዓቱና በደቂቃው ላይ ሰፈሩ ደርሳለች። የመንገዱን ጠርዝ ይዛ ፍስስ እያለች ዛሬ ደግሞ እንዴት ነው ያማረችው! አፈር ልሁንልሽ እኔ ቆንጆ፣ አለ ሳያስበው ድምፅ አውጥቶ። ደንግጦ ገልመጥ አለ፣ ሰው ሰምቶት እንደሆነ ለማረጋገጥ ማንም የለም። ዘንቢል ያንጠለጠሉ ባልቴት ባጠገቡ አለፉ። ሐሳብ የገባቸው የቀን ሠራተኛም ትንሽ ፈንጠር ብሎ ቆመዋል። ማንም አላዳመጠውም። ራቅ ብሎ አንዳች ነገር ተከልሎ በስስትና በናፍቆት አስተዋላት። ካለፈች በኋላ በርቀት መከተሉ አይቀርም። እሷም ብትሆን ዐይኖች ተሸክማ እንደምትሄድ ይታወቃታል። አልፎ አልፎ በስልት ዞር ማለቷም አይቀርም። እውነትም ዛሬ የውብዳር ከስሟ በላይ ሆናለች። የውብዳር ብቻ አይደለችም፣ የውብ ማማ ሆናለች። ከሁል ጊዜ ውብነቷ በላይ ውበት መጨመሯን ራሷም አውቀዋለች። የቁም ሳጥን መስታወቷ ማለዳ ላይ አብስሯታል። ቀኑን ሙሉም ያድናይ ቃል ሳይለያት ውሏል። የዚህ ሁሉ ማማር ዋናው ነጥብ ግን በስውር አጃቢያው ዓይን ለመግባት ነበር። አንገቱ የቪ ቅርጽ ያለው እጀጉርድ ቀጠን ያለ ወገቧ ላይ ሽብሽብ ብሎ ሰፋ ያለ የወረደ ረጅምና ወንፊታማ ጠቃጠቆ ያለው ነጭ ቀሚስ አጥልቃ ከሰርጓ ዳስ ኮብል ላይ ወጣች። ሙሽራ መስላለች። ሮዝ ቀለም ያላት አነስ ያለች ተንጠልጣይ ቦርሳና ሮዝና ነጭ የተዳበሉበት አነስተኛ ታኮ ያለው ጫማዋ ከቀሚሷ ጋር ሰምረው የሰኞ ሙሽራ አስመስሏታል። ከመሃል ግንባሯ ግራና ቀኝ ተከፍሎ ጀርባዋ ላይ የወደቀው ዞማ ጸጉሯ፣ ከዚያው ላይ ደግሞ ተቆንጥሮለት በቀኝ ትከሻዋ ወደ ደረቷ የተወረወረው ነድብ ጸጉር ከብሩህ ጠይምነቷ፣ ከዛጉል ዐይኖቿ፣ ከሞላው ጉንጯ ጋር ውበቷን አድምቆታል። በዚህ ሁኔታ ፈገግ ባትል ጥሩ ነው። እንኳን ሰው ስልክ እንጨቶቹም ራሳቸውን ስተው ሊወድቁ ይችላሉ። በዚያ ኮረኮንቻማ የመንገድ ጠርዝ ላይ ጫማዋን ከማይመቸው መንገድ ጋር እግሮቿን አስማምታ በርጋታና በጥንቃቄ ፍስስ ስትል የማንም ቀልብ ታሸፍታለች። የአፍቃሪዋን በጋሻው ልብማ መሥራቱ ሳያቆም አይቀርም። በድን እንደሆነ ከዐይኑ ራቀች። ሊያናግራት ፎክሮ እንዳልወጣ እንኳን አፉን ሊከፍት እግሩን መንቀላቃተው አቅማነሰው፣ ልቡ ተንደፋደፈ፣ ወኔው ከዳው። ሳያስበው ዐይኑን ጎልጉሎ አፉን ከፍቶ ለረጅም ጊዜ መቆየቱን ብንን ያለ ጊዜ ተረድቷል። የውብ ዳር እንዲህም አምራ የወጣችው ምንም ፕሮግራም ኑሯት አልነበረም። የሰኞ ቀን ሙሽራ የመሰለችው እሱን ምክንያት አድርጋ ነው፣ መታየትን ፈልጋ፣ የሚያድንቋትን ዐይኖች ሰረቅ አድርጋ በማስተዋል የአድናቆት ስሜቱን ለመለካት ፈልጋ። ዛሬ ግን በአካባቢው ላይ ዐይኖቿ ሥራ አልታየም። ዛሬ ቀርቶ ከሆነው ወየውለት ለማን መሰለው ያማርኩት፣ ደግሞ በዛሬው ቀን ይቀራል እማየትሙት? ዛሬ አይኑርና፣ ይሄ ልብስ ሁለተኛ አላደርግለትም ካለች በኋላ ሳቋ መጣ። ራሷን ራሷ አፍራው፣ አረኔ፣ ዝም ብዬ ነው የምቀባጥረው። ጥራው፣ ለሱ ብዬ ነው እንዴ ደግሞ? የት ያቀኛል፣ የት ያቀዋለሁ ማለቷ አልቀረም በልቧ። አይናፋርነቷ እዚህ ድረስ ስር የሰደደ ይመስላል። የተሰማትን እንኳ ማመን አልፈለገችም። ጫማዋ ውስጥ ጠጠር የገባባት አስመስላ ቆም አለችና በስልት ዞር አለች። በአንድ አፍታ አካባቢውን ስታማትር ሁል ጊዜም አይኗ ይገባል። አሁን ግን አላየችውም። ራመድ ብላ በድጋሚ ገልመጥ አለች። በጋሻው የቀን ጉዳይ እንጂ ልቧ እንደፈቀደው ተረድቷል። ይሁን እንጂ አሁንም አልደፈረም። ዐይነ አፋርነቷ አጥር ሆኖበት እሱ ዓመት እሷ መንፈቅ ሞላቸው። በአይን ፍቅር፣ በተፈላለገ ልብ፣ ባልተነጋገረ አንደበት ሳምንት አለፈና የስስቱ ቀን መጣ። የአርብ ጭንቀት። ዛሬ አርብ ነው። ሊያናግራት ወስኗል። ድንገት ብቅ ብሎ ፊቷ ድቅን ሲል እንደዚሁም ደግሞ ሳታስበው ከፊት ለፊቷ ተከስቶ አጠገቧ ቁሞ ሊያናግራት ከላይዘው ይጠብቃል። ጸጉራንሯን በሁለት ቦታ ጎንጉና በእርጋታ ቀረበችው። ከርቀት ስታማትረው ድንገተኛ ወይም በድንገት ሁኔታ ፊቷ ገጭ ሲልና አይን ለአይን ሲገጣጠሙ ግን ጉንጯ በድንጋጤና በማፈር ቀልቶ ወደ መሬት አቀርቅራ ግንባሯን ከስክሳ ርብትብት ስትልበት የእሱ ማሞት ፈሰሰ። ሁሌም እንደዚህ ናት። ድንገት ሳታስበው ካገኛት አይኖቻቸው ከተገጣጠሙ እሷን እየተመለከተ ከሆነ የረጉ እግሮቿ መስማማት ያቅታቸውና ይቸገራሉ። ፊት ወደ ፊት አፍቃሪዋ በጋሻው ፈርታ ብታስፈራውም ትልቅ ተስፋ ግን አሳድራበታለች። ሲተያዩ ብትደናበርም፣ የውሸት ግንባሯን ብትከሰክስበትም በትክክል የገባው ነገር አለ ልቧ እንደፈቀደው የውብ ዳርም የአይን ልክፍት ካደረባት መንፈቅ አልፏታል። በልቦቻቸው ተፈላልገው መነጋገሩን ተመኝተው የአይን አፋርነት ቀንበር ተጭኗቸው እሷ ሳታስበው ልትሞክረው ባትችልም እሱም መድፈር አቅቶት ዝምታን የሚገፍ ጠፋ። ይኸው ሳይሳካ ዛሬም ሊጨናገፍ ነው። እሷ ፍርሃቷን እሱም አይን አፋርነቷን አይቶ ዛሬ ነገ ሲሉ ከረሙ። የሆነ ጥሩና ተአምራዊ አጋጣሚ የሚጠብቁ ይመስላሉ። አሁን ግን የተለየ ተአምር አልተፈጠረም። አዎ የተለየ ተአምር አልተፈጠረም። የውብዳር ትንሽ የለመደች ትንሽ የደፈረች መስላለች። ድንገት ሲተያዩ እንደው በአጋጣሚ እንደፊቱ መደምሩ አንትታ በከብላላ አይኖቿ ገረፍ አድርገው ማራኪ ጥርሶቿን ፍስስ አድርጋ ምጥን ፈገግታዋን ሁል ጊዜም በምጥን ሁኔታ ትሰጠዋለች። ዛሬ ደግሞ በዚህ ሁኔታ ተለያይቷል። እሱም እንደ ሁል ጊዜው እየተመለከታት፣ እንደ ሁል ጊዜው በአይኑ እየሸኛት ቅዳሜን አልፎ እሁድን ጠብቆ ሰኞን እንግዲህ ድጋሚ ለማየት መንገዱ ዳር በቆሙ አይቀርም እንዲህ አልን ምናባዊ ምስል ሳልን። አንድም ለመዝናኛ ፍጆታ ወዲህም ጥበባዊ ምልከታ በመልካሙ ተበጀህ ተወዳጅ ዘፈን ላይ ዘፈኑን መሰረት ያደረገ በፈጠራ ገጸ ባህርያት የተወከለ አንድ አፍታ በሐሳባዊ እይታ የክሊፕ ምስረታ። ልብ ወለድን ከሙዚቃ አጣምረን ስነ ጽሑፍን በዜማ ቀመረን በእኛ በኩል ይህና አልን ምናባዊ ምስል ሳልን። ጥሩ ዘፈን እድል ይሰጣል። በራስ ትረካም እንዲህ ይነበባል። ነባሩን ዘፈን በአዲስ ስዕል ይህ እንግዲህ በእኛ ቁንጽል መንገድ ነው። ሌላም ድርሰት ሊወጣው ይችላል። እንዴት አየነው? ቅኝቱን ከወደድን የሚታዩ ዘፈኖች ሞልተዋል። ክሊፕ በቃል ምስል ይህ ዘፈን ተወዳጅ ነው። በሲሳይ ንጉሡ የተደረሰው የሰመመን መጽሐፍም አጃቢ ነበር። አሁን ደግሞ በሌላ መልክ በዘፈኑ ቁጥር ልክ በጋሻውና የውብዳርን ፈጠርን አጭር ታሪክም እደረብን። ይህ ዘፈን ግን ያለቅ አይመስልም ከተዘፈነ ዘመኑ ባይርቅ ድምፃውያን ድምፁ ራቀን እንጂ፣ አዎ ድምፁ ራቀን እንጂ ተከታይ ሊኖረው የሚችል ሀሳብ ይመስላል። ምክንያቱም የዘፈኑ ገጸ ባህሪ ጉዳዩ አልተቋጨም፣ ከአንድ ዓመት በላይ ዋጥቷል። የአይን ፍቅሩም መቋጫ አላገኘም። ተፈቃሪዋም አሻፈረኝ አለች አትመስልም። ከባድ አይነ አፋርነት ቢኖርባትም ሰረቅ አድርጋ ማየቷ፣ ምጥን ፈገግታ መለገሷ እሷም ውስጥ ፍላጎት ማደሩን ያሳያል። ከቶ የፍቅር የት ደረሰ? እንደው ተገናኝተው ይሆን ብለን ማሰብ ፈለግን። በራሳችን መንገድ ዘፈኑን ተከትለን መሄድ አያቅተንም። የአሁኖቹን ገጸ ባህሪያት በጋሻውና የውብ ዳርን መልካሙ ከጨረሰበት ተነስተን ሀሳባዊ ሕይወት ሰጥተን አገናኝተን አዋህደ አጣምረን ከተፈጠሩበት ዘፈን አሻግረን በሌሎች ድምፃውያን ስራዎች ውስጥ ከተን መቀጠል እንችላለን። በሀሳባዊ ፈጠራ ርዕሱም ቢሆን አረ መላ ምቱ ዘመድ ወዳጆቼ ነው እና መላ ንምታ ከተባለ ያስኬዳል። ብቻውን ግን አይሆንም። ይህ ማለፊያችን ሆኖ በእግረ መንገድ ብዙ ቁም ነገርም ይቃኝበታል። በጣም ብዙ ያላሰብነውን ያላየነውን የሚያሳይ ባላስተዋል ነው ላይ የሚያነጋግር